ምዕራፍ ስምንት እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹም በእስራኤል ላይ ፈራጆች አደረጋቸው። የበኵር ልጁ ስም ኢዮኤል፣ የሁለተኛው ስም አብያ ነበረ። እነርሱም በቤርሳቤህ ይፈርዱ ነበር። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ፈቀቅ አሉ፣ ጉቦም እየተቀበሉ ፍርድን ያጣምሙ ነበር። የእስራኤልም ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴው መጡና፣ እነሆ አንተ ሸምግለሃል፣ ልጆችህም በመንገድህ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። የሚፈርድልንም ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው በእነርሱ ላይ እንዳልነግሥ እኔን እንጂ አንተን አልናቁምና። በሚሉ ነገር ሁሉ የሕዝቡን ቃል ስማ። ከግብፅ ካወጣኋቸው ቀን ጀምሮ እስከ ዛሬ ድረስ እኔን ትተው እንግዶች አማለክት በማመለካቸው እንደ ሠሩት ሥራ ሁሉ እንዲሁ በአንተ ደግሞ ያደርጉብሃል። አሁንም ቃላቸውን ስማ። ነገር ግን ጽኑ ምክር መስክርባቸው፣ በእነርሱም ላይ የሚነግሠውን የንጉሥን ወግ ንገራቸው። ሳሙኤልም የእግዚአብሔርን ቃል ሁሉ ንጉሥ ስለፈለጉ ሕዝብ ነገራቸው፣ እንዲህም አለ፦ በእናንተ ላይ የሚነግሠው የንጉሥ ወግ ይህ ነው። ወንዶች ልጆቻችሁን ወስዶ ሰረገለኞችና ፈረሰኞች ያደርጋቸዋል፣ በሰረገሎቹም ፊት ይሮጣሉ። ለራሱም የሻለቆችና የመቶ አለቆች ያደርጋቸዋል። እርሻውንም የሚያርሱ እህሉንም የሚያጭዱ የጦር መሣሪያውንና የሰረገሎቹን ዕቃ የሚሠሩ ይሆናሉ። ሴቶች ልጆቻችሁንም ወስዶ ሽቶ ቀማሚዎችና ወጥ ቤቶች አበዛዎችም ያደርጋቸዋል። ከርሻችሁና ከወይናችሁም መልካም መልካሙን ወስዶ ለሎሌዎቹ ይሰጣቸዋል። ከዘራችሁትና ከወይናችሁም ማስራት ወስዶ ለጃንደረቦቹና ለሎሌዎቹ ይሰጣቸዋል። ሎሌዎቻችሁንና ግረዶቻችሁን ከከብቶቻችሁና ከአህዮቻችሁም መልካም መልካሞቹን ወስዶ ያሰራቸዋል። ከበጎቻችሁና ከፍየሎቻችሁ አሥራት ይወስዳል። እናንተም ባሪያዎች ትሆኑታላችሁ። በዚያን ቀን ለእናንተ ከመረጣችሁት ከንጉሣችሁ የተነሳ ትጮኋላችሁ። በዚያን ቀን እግዚአብሔር አልሰማችሁም። ሕዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ አለ። እንዲህ አይሁን፣ ነገር ግን ንጉሥ ይሁንልን፣ እኛም ደግሞ እንደ ሕዝብ ሁሉ እንሆናለን፣ ንጉሣችንም ይፈርድልናል፣ በፊታችንም ወጥቶ ስለ እኛ ይዋጋል አሉት። ሳሙኤልም የሕዝቡን ቃል ሁሉ ሰማ፣ ለእግዚአብሔርም ተናገረ። እግዚአብሔርም ሳሙኤልን፣ ቃላቸውን ስማ፣ ንጉሥም አንግሥላቸው አለው። ሳሙኤልም የእስራኤልን ሰዎች እያንዳንዳችሁ ወደ ከተሞቻችሁ ሂዱ አላቸው።